አይ እቴቴ አቤላ ሄረሜላ በጣም መልካም ልጅ ናት፣ ጥሩ ልጅ ናት፣ የምትወደድ ልጅ ናት እያለ እየሳመት አሌኮ። አፈር ብላ አንተ በግ ፊት ማለት ነው። አንተ ዛሬ ላይ ሰው ሆነሃል፣ ደሞ ስለ ሰው ታወራለ። በግ ሲያስጠላ እናንተ። አቤላ በጣም ድሮ እኮ ጥሩ ልጅ ነበረ ሲያዛዝን ወደ ሚዲያ ሲመጣ እንዴት እንደ ሲያዛዝን ልጅ ነበር። አሁን ላይ ለካ ሰው ገንዘብ ሲያገኝ ጥጋብ ጥጋብ ይላል እንዴ በቃ የመጣችሁን ጊዜ እኮ ረስታችኋል። ባለትዳሮች መሃል ውስጥ ገብታችሁ የዝሙት ተባባሪ የሆናችሁ ስትቀሩ አይደብራችሁም? ሼ የሚባል ነገር የላችሁም። ደግሞ ተመልካችን ለመናገር ትሞክራለህ አንተ በግ ማለት፣ ተመልካች ከሆነ አንተ የዚህ ደረጃ ላይ ያደረሰ ታውቃለህ አይደል? ይሄን ነገር እንዳትረሱ። ሰላም ሰላም፣ ጤና ስጥልኝ እና እየተከበራችሁ። ቤተሰቦች እንዴት ናቸው? ደህና ናቸው። የኔ ደህና ነኝ፣ እግዚአብሔር ይመስገን። ያለው ኔ ውድ ቤተሰቦቼ፣ ቪዲዮ ሳልሰራ ማታ በአቤላ አሰራለሁ ብዬ ሳልሰራ፣ ቤተሰብ ምንም አልተመቸኝም። አሁን ነው መስመር ላይ የገባው። ቪዲዮ ከወደዳችሁ፣ ለማንኛውም ላይክ አድርጉኝ፣ አበረታችን ለማለት ፈልጋለሁ። አይ አቤላ፣ አንተ ዛሬ ላይ በቃ ሰው ሆናል፣ ስለ ሰው ታወራለህ። እስኪ ምን አለ ሁለት ጥያቶች አለ ከእነሱ ጋር ጥሩ ጥሩ ስራ ይዛ ብትመጣ ሁሌ በሰው እጅ የምትኖረው አንቴ ጥቅመኛ ማለት ነው። እውነቱ አንተ እኮ ሄሬሜላ ለአንተ ከፍላ ነው እንጂ፣ እውነት አንተ ሄሬሜላ ለአንተ ገንዘብ ባሰጠ ኮ እንደዚህ ስራ ውስጥ ገብታ ኮ አሰራም ነበረ። ይህ ፕራንክ እኮ ለአንዳንድ ሰዎች ሳይሆን ለሁላችሁም አስተማሪን። ምን ሆኖ የሚያስተምረው ይሄ እኮ ዝሙት ነው። ዝሙት ተባባሪ ነው አንተ አንተ ባለጌ ማለት ነው። እንዴት እንዳስጠላኝ ጌታን በቃ። እናንተ እኮ የሬሜ በጎች ናችሁ። በጎች ታውቃላችሁ፣ የዝሙት ተባባሪ ናቸው። እናንተ ጠቅላላ ማለት ነው። በሰው ትዳር መሀል ውስጥ ገብታችሁ ስለ ስለ ሰው ህይወት ታወራላችሁ። እስኪ የራሳችሁ ህይወት መቼ ነው የምትኖሩ? ምን አለው ከዚህ በፊት ያሬሜላ ከነሱ ማላ ማስታት ሞክሬ ነበረ ግን ነገሩን ነገሮች ሲያስብ እኔና ያሬሜላ ለማጣላት ነው እንኳንም ነገሮቹን ቆመ ብዬ አሰብኩ ያሬሜላ ምንም አላጠፋችም በጣም ጥሩ ልጅ ናት ምስኪን ልጅ ናት እሺ ለአንተ የምትወደድ ሰው ከሆነች ለምን ለራሴ አታደርግም አንድ ወንድ ባለትዳር የሆነ ሚስቱ እርጉዚ ሆነች እ ሌላ ሴት ባለትዳር ወንድ የሆነ ሰውን ከሌላ ሴት ጋር ታገናኛለሽ የምባል ነገር የለም። ወንድ ልጅ አንድ ባለትዳር ወንድ አንድ ሚስት ካገባ ሌላ ፍቅረኛ አለ። እኔ ማቆ ወንድ ለወንድ ጎደኛ ነው እንጂ ሴት ለወንድ ጎደኛ ሆና እኔ ሰምቼም አላውቅም እውነት ለመናገር ቡታየራ የምትታወቁ በስራ ነው የምኛ የምናውቀው ማለት ነው። እንደዚህ ሁላችሁንም ጠቅላላ ዩቱበሮች በቃ በቃ ሴት ሴት ሴት ከለ ሴት እናንተ ቆይ ስራ የላችሁ ስራ የላችሁም ስራ አሰር የሰውን ህይወት ሁሌ የሰውን ህይወት ነው እንደምትኖሩ አይደብራችሁም? በተለይ አቤላ ማለት ነው አንተ እኮ ረስተሃል፣ እንዴት እንደመጣ ረስተሃል። ነገሩ የሰው ልጅ እኮ ገንዘብ ሲያገኝ ይቀየራል። ታውቃላችሁ አይደል ቤተሰብ እኛን እኮ እዚህ ደረጃ ላይ ያደረስን ታውቃለህ አይደል? ምስኪን ልጅ ነበር። ከሴት መጣ ወደ ሚዲያ ማለት ነው። አበረታቱ ስንል የአንተ ቪዲዮ ሼር እያደረግን ለ ላይክ እያደረግን ለ ይሄ መቶ ሺ ልትገባ ነው መቶ ሺ የገባበት በሩተ እና በአሩሽ ነው እያደክ፣ ይሄ እንዳትረሳ። ደግሞ ይሄ ይሄ እንዴት ትረሳለ? አሁን ማልሳ ሩተን ትወጋለ አደለ የቀኔን ታገኛለህ፣ ዋጋን ታገኛለህ አንድ ቀን ማለት ነው። እውነት ለመናገር ዛሬ አንተ ምን አይነት አክል ገንዘብ እንደተከፈለ ላይ አናውቅም ጨራሽ። እኔ ሬሜላ ካርሽ ይወት አትወጣም ማለትኩ፣ አትወጣም አሮጣና አርሽ እንኳን ቢታረቁ ጎደኝነታችሁ ይቀጥላል እንጂ አላስወጣቱ ማለት እናያለን። እናያለን ዋጋን ደግሞ እንደምታገኝ ይጠብቃል። የሰውን ሕይወት ውስጥ ገብታችሁ የምትበጠበጡ በተራችሁ ደግሞ እናንተም ታገኛላችሁ። ይቆያል ጊዜ ይቆያል እንጂ ይደርስ አልጠብቁም። ምን አይነት ናችሁ ደግሞ? ለተመልካች ስትናገሩ የሚባል ነገር የላችሁም እንዴ? ቆይ እናንተ ለተመልካች ነው እንደምትኖሩ ለተመልካች ከዚህ በፊት የምትጨነቁ ኑሮ እንደዚህ አይነት አስራ ገብታችሁ እኮ አሰሩም ነበረ። ተመልካች ተመልካች አትበሉ። የተመልካችን ጥንቡ ሳስዛችሁ ገደል ግቡ ስትፈልጉ ማለት ነው። ሲያስጠላ ንግግሩ እንዴት እንደሚዘገው። ሄርሜላ ለአንተ ማድረግ ከፈለግ አድርጋው እንጂ ባለትዳር የሆነ ወንድን ከሴት ጋር ታገናኛለ። አንተ ሴታ ሴት ማለት ነው። ሲያስጠላ ንግግሩ እንዴት እንደሚዘገው። ጌታ ደግሞ እኛ ላይ መታፍንት ከፍታለን እንዴ? እኛ ነን እኮ እዚህ ደረጃ ላይ ያደረስ፣ ታውቃለህ አይደል? ይሄ ደግሞ እንዳትረሳ። በግፊት ሳስጠላ ሰው ኮ በመጣባት ጊዜ ረሳ ኮ እዚ ጋ ኮ እያደረሰ እኛ ነን፣ ታውቃለህ አይደል? ይሄን ደግሞ እንዳትረሳ። ምንም አታመጡም ይላል። ጨራሽ እኛ ላይ መታ ትፎክራለች። ይሄ አንተ ፕራንክ ነው ምን የት ፕራንክ ነው? አውቃቸው ነው። ሰው ለድራማ የምትሰሩ እንጂ ምን አይነት ነው የምታስተምሩ? ዛሬ ነው እንደኛ የምታስተምሩ? እስከ ዛሬ የምትሰሩ ቪዲዮ የምትለቁ ቪዲዮ ትምህርት የለም እንዴ? የዛሬ አሁን ሴት ልጅ ባለትዳሪው የሆነ ወንድ ጋ ሮም ቤት ስለተገኘች እንደዚህ ፕራንክ ያደረጋችሁ ለሰው ልጅ ትምህርት ይሰጣል ብላችሁ ታስባላችሁ? ምን ያህል ዶማ ጭንቅላት እንዳላችሁ ያላውቅም። አንዳቸው በጣም ጥሩ ልጆች ትመስሉኝ ነበረች ቡታ የኛ የምኛ የምናውቀው በስራ ነው እንጂ እንደዚህ የተለካስከስ ስራ ሲሰሩ እናንተን አየን ስታስጠሉ። አንዴ ተመልካች አንዴ ይወዳቸዋል፣ ስንጠላም እንደዛ ነው። በአንዴ ትወርዳላችሁ። ጠብቁ። እናንተ ደግሞ አስር ሺህ እንኳን የሚያየላቸው ሰው የለም። ግን ተመልካችን ባትፈትኑ ጥሩ ነው ብዬ አስባለሁ። ወደ ራሳችሁ ተመለሱ። ሲጀመሩም ከሰው ህይወት ውጡ ውጡ ከተባላችሁ ለምንድነው ማትወጡ? ከሰው ህይወት ላይ ሙጭ ማለት አይደብራችሁም? ሙጭጭ ማለት ይደብራል እኮ። ሁሉን ነገር ልክ አለ። በጣም አበዛችሁ። አርብሽ ደግሞ ጅላጅል ማለት ነው። ማንኛውም ሰው በሱ ህይወት መቶ እንደፈለገ ቢናገርክ አንተ ነክ በእርግጥ ፊት ፊትን የሰጠው ሁሉም ሰው የመጣ ሩታ ላይ አፌን ይከፍታል አንተ ፊት ባሰጣ ይህ ሁሉ አይፈጠርም ስለዚህ ሄረሚላም እንደዚህ ያንተ ልብ ስላየች አንተ ምን ሰው እንደሆነ ስላየች ነው የምትጫወትበው ማለት ነው እ ደካማ ጎን ስለአገኘች ነው እየተጫወቱበት ያለ ማለት አንተ በግና በግ ለትዳርም እምትጠቅም ሰው አይመስለኝም ሩታን እየጠራችሁ እሷን አታስጫንቁ። እናንተ የፈለጋችሁ መሆን ትችላላችሁ። የሩታን ጥንቡሳስ ይዛችሁ ጽፎ የሩታ ፎቶ ሳትለጥፉ ማችም የእናንተ ቪዲዮ አይታይላችሁም። ሩታ ነው ጎትታቸው የምታመጡ ስታስጠሉ። ጥቅመኛ ውላ፣ ምንድን ነው እኛ የምናገኝ የምታገኙ እኮ እናንተ ታውቃላችሁ? ለዛ እኮ ነው የአረብሽ ቅጥቅጥ የምትሄዱ ማለት ነው። የረሜላ ደግሞ የአረብሽ ቦርሳ ናት። ይሄን ታውቃላችሁ? ምን አይነት ዝሙተኛ ውላ ናቸው ግን ስታስጠሉ።